ሰላም እንዴት ናችሁ ደህና ናችሁን ያለውላችሁ አልሐምዱሊላ በያላችሁበት የዓለም ክፍል ሰላማችሁ ብዝት ትርፍ ይበል እያልኩ ዛሬ በእነሱ መያ በና አዩና በሰይዶ ጉዳይ መጥቻለሁ በዚሁ አጋጣሚም ደግሞ ለሴቶች ትልቅ ትምህርትን የሰጠችን ሱመያና ስለሷ እሷን ብዙ ነገር ማውራት ፈልጋለሁ እውነት ለመናገር ጀግና ጀግና አይገልጻትም መጀመሪያ ሰያ ወደ የመን ሲመጣ አበባዋን አልጋዋን አንጥፋ አበባዋን ጎዝጉዛ ሻማዋን ምናምን ልትቀበለው ስትል ማለት ነው። ምን አይነት ልብ ነው ያላት? ወይኔ ትግስቷ ምናምን ብዬ ነበር። እሷ ለካ ከካሜራ ጀርማ ብዙ ተቃጥላለች፣ ብዙ ተበሳጭታለች። እዚ ጋ በርዳ ንደቷን አብርዳ አስክና ነው ለእኛ ቪዲዮ የምትሰራለን። ነገር ግን ብዙ ነገር እንዳሳለፈች የተረዳሁት ግን ጀግናዋ ሱመያ ሰርታለታለች የዘጠኝ ሺህ ዳላር መኪና ገዝቶ አይፎን ስልክ ገዝቶ በአይፎን እና በመኪና ሊደልላት ሊያታልላት ስንት እንዳላቃጠላት እሱን ይዞ ከች ከች ሲል የለችም። ሱመያ ምን እንዳለች ታውቃላችሁ? እኔ የዘጠኝ ሺህ ዶላር መኪና መግዛት አያቅተኝም የሁለት ወር ደሞዜ ነው አለች። አያችሁ ሴት ልጅ በራሷ መቆም አለባት ስላችሁ በምክንያት ነው ወላሂ። ሴት ልጅ የወንድ ጥገኛ መሆን የለባትም። ሴት ልጅ ከወንድ እጅ መጠበቅ የለባትም። እሱ ያደረገላትን እራሷን ማድረግ ትችላለች። ያንን ስጦታ ደግሞ ለራሱ እንጂ ለእሷ እንዳላደረገችውም ተናግራለች። በዚህ አጋጣሚ አዩ በጣም አሳዘነችኝ፣ ልበላች? አላሳዘነችኝም። እንደውም ሱመያ የቀመሰችውን ንደቱላ አዩ መቅመስ አለባት። የሰው ትዳር ገብታ እየበጠበጠች ማለት ነው። አባክሽ ሱመያዬ፣ እኔ ሰያውን ተውልሻለሁ፣ ለልጆች ስቲ ምናምን ምናምን አላለችም። ዛሬ ወጥታ በጣም ነው የምትገርመው። እስኪ ሱመያ እንስማትና እንመለሳለን። እህቶቼ ልክ እንደ ሱመያ ቆራጥና ጀግና ሆኑ። ወላሂ አያችሁ፣ አራግፈው ነው የሄደችው። ስንት አቃጥሏት፣ ስንት በአደባባይ ሚዲያ ላይ እንደዛ አድርጓት፣ ምን አይነት ትግስተኛ ናት እላለሁ። ለካ በውስጧ ብዙ ጉድ ነው የቻለችው። እስኪ ሱመያ እንስማትና ተመልሰን እንመጣለን። ከሱመያ እህቶቻችን ብዙ ትምህርት እንወስዳለን። ወንድ ልጅ እንደፈለገ ሊያደርገን አይችልም። ሰየው እንግዲህ በድል እህዘን፣ ይችን የመሰለች ቆንጆ፣ ይችን የመሰለች ትዕግስተኛ በገዛ እጅ ነው ያጣሃት። እንደዚህ ልጆቹ እዛ ጠፋ ስትባል ፌንት ምትነቅ ና ሱመያ የሁላችሁም ሴቶች እንደ ሱመያ ኮንፊደንስ ይኖራችሁ። እኔ ዘጠኝ ሺህ ዶላር ለእኔ ምን ምናት፣ በአሁኑ ሰዓት ነው ያለችው። ለምን? ጎበዝ ስለሆነች ስለምትሰራ ብዙ። ማዳም ቤት ያላችሁ እህቶች ዩቲዩብ ያልከፈታችሁ ዩቲዩብ ክፈቱ። ማሻላት ተባረከላ፣ አላህ ይጨመርልሽ ሱመያዬ። ሁላችንም እንደግ እንስራ፣ ዩቲዩብ ይከፍላል። እንግዲህ ከሱመያ አንደበት እየሰማችሁ ነው። ይህንም ቪዲዮ ያስገባሁት በምክንያት ነው። ምክንያቱም ብዙ እህቶቻችን ዝም ብላችሁ ዋይፋዩን ጊዜያችሁን ዝም ብሎ በከንቱ አልባሌ ኮሜንት ስትጽፉ የሆነ ቦታ ሄዳችሁ ስታሽቃብጡ ምናምን ትውላላችሁ። ለራሳችሁም ተጠቀሙ። ኢትዮጵያ ላይ ሄዳችሁ ዩትዩባችሁን እዚ ጋር አሳድጋችሁ ትሰሩበት አላችሁ። ዩትዩብ ይከፍላል። በኮንፊደንስ ነው እየተናገረች ያለችው። የዘጠኝ ሺህ ዳላር መኪና ለእኔ ምንም አይደለም። ሲጀመር የገዛው ለራሱ ነው ለራሱ ነው ምክንያቱም እኔ መንዳት አልችልም አሁን ላይ ልጅ ያለው ዞሮ ዞሮ የተገዛውን በእሱ ስም ነው ሊያታልለኝ ነበር እኔ ግን ዘጠኝ ሺ ደላር ምንም አይደለም ነው ያለችው ያ ምንድን ነው ጎበዝ ስለሆነች ስለምትሰራ ከወንድ እጅ ስለማትጠብቅ ማለት ነው እና ከወንድ እጅ አትጠብቁ ነገ ጧት ጥሏችሁ ሲሄድ እናንተ መውደቂያ ነገር መኖር አለባችሁ ጎብዙ ስሩ ዩቱበር ሁኑ በዚህ አጋጣሚ ሱመያ ብዙ መልእክቶችን ያስተላለፈችልን፣ ባላችሁ ቢያገባባችሁ ባላችሁ ጥሏችሁ ቢሄድ በሁለት እግራችሁ መቆም ትችላላችሁ፣ ልጅም ካላችሁ ልጃችሁ ማሳደግ ትችላላችሁ፣ ከሰራችሁ ማለት ነው። እና ማልቀስ መነፋረቅ አያስፈልግም። ጥሩን ሰው የሚያጣው አንድ መጥፎ ሰው ጥሩ ሰው ይቀርበታል። በቃ የሚወደውን የሚንከባከበውን የሚያስብለትን ሰው ሲያጣ የሚጎዳው ያ መጥፎ ሰው ነው። ይገባቸው አይደለ ሳይድም በሆነ በፕራንክ የተነሳ እዚህ ጋር ደርሷል። እዚህ ጋር ደርሶ ይችን የመሰለች ሚስቱን እንግዲህ አቷል። በስነ ስርዓት ልትቀበለው ምናምን ቪዲዮ ሰርታ አሳየችው። እውነት መስሎት ሲመጣ ሱመያ ከነ ልጆቿ የለችም። ሰርታ አለታለች። ጀግና ናት። እኔ አድንቂያታለሁኝ። ትግስቷንም ብልሃቷንም አድንቂያታለሁ እውነት ሌላይቱ ብትሆን ስትነፋረቅ ምናምን ትገኝ ነበር። እኔም በሆን አለቅስ ነበረ እና ጎበዝ ነች፣ በቃ ጀግና ሴት ወንድ። ብሄድ ወንድ ይመጣል። ተስማምታችሁ ትዳራችሁን ብትይዙ አሪፍ ነው። ለማንኛውም ከወለደ የሰው ልጅ ባይ ላይ ጥሩ ነው። ግን ደግሞ ወልጅ አለሁ ተብሎ ተጨቁኖ ሊኖር አይችልም። ዛሬ እንግዲህ አዩን መታለች፣ እያለቀሰች፣ ባክሽ ለልጆች ስቲ፣ ሰያውን እኔ ተወልሻለሁ ምናምን ምናምን መጀመሪያ ልጅ እያለው እያወቅሽ እኮ ነው የገባሽው። አዩ ማለት ነው በህይወት መኖሩን ንገሪን ምናምን። በህይወትማ ለምን ይሆናል? በህይወት ባይኖር ሱመያ ቪዲዮ ትለቅ ነበር እንዴ? ቪዲዮ አትለቅም። እና ያን ያክል ደግሞ ጨካኝ አይደለችም። አዝናለታለች፣ ምንም ቢሆን የልጆቿ አባት ስለሆነ ማለት ነው። ከመሰረቱ ያጠፋሽው አንቺ ነሽ። የሰው ትዳር ውስጥ ገብተሽ ሞጠኝ አልሽ ካላገባኝ ብለሽ ይህን ሁሉ የፈጠርሽው ዋንጭ ምክንያት ነው። ዛሬ ላይ ደግሞ ልቶ ምናምን እተውልሻለሁ ምናምን አይነፋ አይነፋም። ወይዘሮ አዩ ማለት ነው። እኔ ለማንኛውም ሱመያ ተመችተኛለች ተኛልች። ይመችሽ፣ ያራዳልሽ። ሁሉም ሴቶች እንዳንቺ ቢሆኑ። ሴቶችዬ፣ ኮሜንት ላይ እስኪ ሱመያ ጀግና እያላችሁ ጻፉ። ለሱመያ ፍቅራችሁን ግለጹላት። እውነት ለብዙ እህቶቻችን ትምህርት ነው የሰጠችን፣ ለገባው ማለት ነው። በኢኮኖሚም በአስተሳሰብም በቃ በልጠም መገኘት አለብን ዛሬ ላይ ባትሰራ ዩቱብ ላይ ምናምን አስቡት፣ በሱ በቃ የእሱን እጅ ጠባቂ ትሆን ነበረ። እና ዩቱብ ይከፍላል ስሩ። እኛንም ማበረታቱን ሃምሳ ሺህ ስላስገባችሁኝ ከልብ አመሰግናለሁ ውድ ቤተሰቦቼ። አሁንም ቪዲዮ ላይክሽር አድርጉልኝ፣ አብረን እንተዳደግ እላለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ባይ ባይ።